መጽሐፍ ቅዱስ ላይ አንድ አስደናቂ ታሪክ አለ። አጋር ወደነ አብርሃም የተቀላቀለችበት ወይም ከዚያ ቤተሰብ ጋር የተገናኘችበት አጋጣሚ ብዙ ጊዜ ሲሰበክ አልሰማም። እና ኦፍኮርስ ብዙዎቻችን ስለ እስራኤል ፊልስጤማውያን እናውቃለን። ስለ አብርሃም፣ ስለ ይስሐቅ እና ስለ አጋር ከዛ ስለ እስማኤል የይስሐቅ ወንድም ስለሆነው ከአንድ አባት መወለዳቸው ከዛን እስካሁን ድረስ ደግሞ በእስራኤል እና ፊልስጤማውያን መካከል ያለው አወዛጋቢ ጦርነቶች በጣም ብዙ ታሪኮች አሉና ግን ደግሞ ዛሬ ትንሽ ወደ ኋላ ሄደን በምን አይነት አጋጣሚ ነበር አጋር ወደና አብርሃም ቤት ገብታ ከእነሱ ጋር ፋሚሊ የሆነችው የሚለው ነገር ለማየት በመጽሐፍ ቅዱስ ዘፍጥረት መጽሐፍ 12 ምዕራፍ 12 ከቁጥር 11 ጀምራችሁ ስትመለከቱ አጋር እንዴት እንደመጣች የእግዚአብሔር ቃል ይነግረናል። እና አንድ ወቅት ላይ ከኦር ከለዳውያን እግዚአብሔር ነው ናውጣ ብሎት አብርሃምን ይዞት የወጣው ከዛም በሚደንቅ ግንኙነት በየመንገዱ እየመራቸው አብርሃምን፣ ሳራን፣ የወንድሙን ልጅ ሎጥን ጨምሮ ጉዟቸውን ቀጥለዋል። አሁን ደግሞ መጡና አዜብ በሚባል ምድር ላይ ተቀምጠው ያሉ እዚያ ከነአን አካባቢ ላይ ትልቅ ረሃብ መጣ፣ እና በግብፅ ደግሞ በዚያ ሰዓት እንጀራ ነበር። ስለዚህ አብርሃም ከከነአን ከአዜብ ምድር ወደ ግብፅ እንጀራ ፍለጋ መጣ። ግን አንድ ነገር አደረገ። መንገድ ላይ ሚስቱን እዚህ ከተማ ውስጥ የሚኖሩ ሰዎች እግዚአብሔርን እንደማይፈሩ ታውቂያለሽ። በሕይወቴ አንድ ውለታ ዋይና አድኝኛ አላት። እሱ ምንድነው ወንድሜ ነው በያቸው እንጂ ቢጠይቁሽ ባሌ ነው አትበይ። ምክንያቱም አንቺን ለመውሰድ እኔን ይገሉኛል አላት። ምክንያቱም ሳራ በጣም ቆንጆ ነበረች። በዛ እድሜዋ ተለቅ ያለ ሴት ብትሆንም ነገር ግን ሰዎች ዓይን ውስጥ የመግባት ኃይል አላት። በጣም ቆንጆ ነበረች። ከዛም በኋላ ሁለታቸው መካከል ተስማሙ። በዚህ ዘዴ ወደ ግብፅ መጡ። ግብፅ ላይ ደግሞ ንጉስ የነበረው አቢመለክ ገና እንዳያት ወድዳት፣ ከዛም በኋላ ሊያገኛት ፈለገ። ኦፍኮርስ እህቱ ነች፣ የአብርሃም እህት ነች ሳራ። በዛን ጊዜ መጽሐፍ ሲናገር፣ በሮሜ መጽሐፍ ላይ ህግ ባልነበረ ጊዜ ኃጢአት አይቆጠርም ነበር። ዊች ኢዝ ሚስቱ ነበረች፣ እናም ደግሞ እህቱም ነበረች። ሚስቱም ነች፣ እህቱም ነች። እህቱ ነው መልሶ ያገባው በዛ ጊዜ በጣም ብዙዎቹ እህቶቻቸው ነበር የሚያገቡት። እህቱ ነኝ ብለሽ ዋሽልኝ አላት። በዚያ አግሪ ካረጉ በኋላ ወደዚያ ከተማ ገቡ። ንጉሶ አያት፣ ከዛ ወደዳት። አንዳንድ የመጽሐፍ ቅዱስ አዋቂዎች ከእሷ ጋር ተኝቷል ወይም አብረዋት አሳልፈዋል የሚሉም አሉ። ብዙ መጽሐፎችን ለማንበብ ሞክር ያለው። አንዳንዶቹ ኦፍኮርስ የዛን ቀን አግኝቷታል የሚሉ አሉ። ሌሊት ላይ እግዚአብሔር መጥቶ ማስጠንቀቂያ ሰጥቷል የሚሉ አሉ። አንዳንዶቹ ደግሞ አልደረሰባትም የሚሉ አሉ። የሆነው ሆኖ ግን እግዚአብሔር በሌሊት መጣና አቢ መለክ ላይ ትልቅ ቁጣ ከሱ ጀምሮ በሱ ቤት የሚኖሩትን በጠቅላላ ቀጣቸው፣ በበሽታ መቅሰፍት መታቸው። ከዛ በጣም ደነገጠ አቢመለክ ሰው ደኔክስት ዴይ ጠራ አብርሃምን። ለምን ዋሸኸኝ አለ። እንዳይገሉኝ ፈርቼ ነው ብሎ አቢመለክን ነገረው። ከዚህ በኋላ በሳራ ምክንያት በጣም ብዙ ጊፍቶችን ለአብርሃም ሰጠ። አቢመለክ ንጉሱ ማለት ነው። ብዙ አህዮችን፣ ከብቶችን ይ በጣም ብዙ ነገሮችን ጊፍት ሰጠ ለአብርሃም። እዚያ ቦታ ላይ ምን ይላል? ብዙ ባሮችንም ለአብርሃም እንደሰጠ መጽሐፍ ቅዱስ ይናገራል። ከነዚያ ብዙ ባሪያዎች መካከል አንዷ አጋር ነች። የግብፅ ንጉስ አቢመለክ ለአብርሃም ከሰጠው ባሪያዎች መካከል አንዷ አጋር ነች። ስለዚህ አብሮ ተያይዘው መጡ ማለት ነው። ያን ቀን ነው እንግዲህ ወደዚህ ፋሚሊ የተቀላቀለችው። መንገዳቸውን ቀጠሉ። ኑሯቸውን ቀጥለው ከብዙ ጊዜ በኋላ አብርሃምን እግዚአብሔር ማህፀኔን እንደዘጋው ታውቃለህ። ስለዚህ ወደ እሷ ግባና አግባት ወይም ውሰዳት ና ከእሷ ልጅ ውለድ ብላ አብርሃምን አግባብታ ነው ሳራ ሚስት አድርጋ አጋርን ለአብርሃም የሚሰጠችው እና አብርሃም ኖ አላለም። እኔ አንዳንዴ በጣም ይገርመኝ መጽሐፍ ቅዱስ ላይ ይስሐቅ ያዕቆብን ወልዷል አይደል? ያዕቆብ ደግሞ ሊያናገባት አልወደዳትም እና ከሊያ በኋላ ደግሞ ራሄልን ከዚህ እሱ ያን ሁሉ ዋጋ የከፈለው ሰባት አመት የተገዛው ራሄልን ለማግባት ነበር። ግን ደግሞ አባትየው በማይሆን መንገድ አድርጎ ዋሽቶት ሊያና አጋባ። ሁለቱ ሚስቶች ለረዥም ጊዜ መካን ነበሩ። በጣም የገረመኝ ከዚህ ጋር እያይዤ የሚናገረው እንደዚህ አይነት ለመምረጥ አስቸጋሪ የሆኑ ምርጫዎች ይመጣሉ። ኖ ለማለት ወንዶች የሚቸገሩባቸው ጊዜዎች አሉ። እስቲ እንደው ልጸሌ የማይሉበት ጊዜ አለ እና ሁሉም ሰው ስጋ ስለለበሰ እስፓሽሊ ወንዶች ጋር እንደዚህ አይነት ምርጫዎች በሚመጡበት ጊዜ ኖ ላይሉ ይችላሉ እና ዘለፋ ና ባላ የሚባሉ ሁለት ባሮች ነበሯቸው። አስተውላችሁ ከሆነ ዘለፋና ባላ የሚባሉ ሁለቱ ለያዕቆብ ወልደውለታል። ይስ ይችኛዋ እህቷ ለያዕቆብ ባራይቱን ሚስት አድርጋ ከእሷ ጋር አብሮ ተኝቶ ልጅ እንዲወልድ ስትሰጥ ያችኛዋም ትሰጥ ነበር በጣም አደገኛ ኮምፒቲሽን ነበር መካከላቸው። እና በዚህ ግንኙነት ወቅት ግን እግዚአብሔርን ያዕቆብ ስጠይቅ አታዩም? አብርሃም ደግሞ ከአጋር ጋር ገብተተኛ ልጅ ከሷ ውለድ ስትል ቆይ እስቲ እግዚአብሔርን ልጠይቅ አላለም። ለምን አላለም? እሱ በጣም ራሱን የቻለ ትልቅ ታሪክ ነው። ሶ አብሮተኛ ከዛም በኋላ ማርገዟን ባወቀች ጊዜ ባህሪዋ ተቀየረ። እዚህ በዓለማችን እስካሁን ድረስ ያልቀዘቀዘ ጦርነቶች፣ ውጥረቶች፣ የብዙ ሺህ ህፃናት ሚሊየንስ የሚቆጠሩ መፈናቀሎች በጣም ተሰቅጣጭ የሆኑ በየጊዜው አዳዲስ የመሳሪያ ነው ፋብሪካዎች፣ ትላልቅ ነገሮች፣ ግኝቶች የሰው ህይወት ጥፋት ምክንያት የሆነው ያን ቀን የተከሰተው በአንድ ሌሊት የተከሰተው ክስተት ለዓለም ሁሉ ዘሩ በርስቶ ለብዙ ህይወት መጥፋት ምክንያት ሆኗል እና በዚያን ጊዜ እግዚአብሔርን አልጠየቀም። ሚስቱ ያቀረበችለትን ጥያቄ ወዲያውኑ አክሰብት አደረገ፣ ከእሷ ጋር ተኛ፣ እስማኤል መጣ። ሰው በህይወታችን ማንኛውንም ነገር ጠቃሚ ሆኖ እንኳን በምናገኝ ሰዓት 218 ላይ እግዚአብሔርን መጠየቅ ይሁንልን። አሜን። ማንኛውንም ነገር ቆንጆ ሊሆን ይችላል፣ ምቾት የሚሰጥ ሊሆን ይችላል። እያንዳንዱ ነገር ግን ኩንስ ኩንስ አለው። ስለዚህ እግዚአብሔርን ከጠየቅን ነው ከብዙ የእዳ ቢል ነፃ ምንሆነው ና፣ እግዚአብሔርን በመጠየቅ ውስጥ ነው ረፍት ያለው። ነገር ግን ዞሮ ዞሮ እግዚአብሔር ኪዳን ያደረገው ከይስሐቅ ጋር ነበር፣ ከሳራ ቤት ጋር ነበር። ና ነገር ግን በዛ አጋጣሚ የተገባችው ወይም የተቀላቀለችው ሴት ብዙ መዘዝ ይዛ መታለች። ና በህይወታችን ምንም ነገር ስናደርግ ዛሬን ሳይሆን ማየት ያለብን ነገን አይተን እግዚአብሔርን እንድንጠይቅ እግዚአብሔር ይርዳን። ጌታ ኢየሱስ ይባርካችሁ።